በጣም ጤና ይስጥልን። ይህ አይሲቲ ሶሉሽን ነው። በአይሲቲ ሶሉሽን ዛሬ ይዤላችሁ የመጣሁት ምንድን ነው፣ ምናልባት ኦፊስ 2019 ኮምፒውተራችሁ ላይ ጭናችሁ ፓወር ግዕዝ እንዳልሰራላችሁ በአንዳንድ ኮሜንቶች እያሳያችሁ ነበር እና እሱን እንድሰራላችሁ፣ እሱን ቪዲዮ ነው ዛሬ ይዤላችሁ የመጣሁት ኦፊስ 2019 ጭናችሁ ኦፊስ አልሰራላችሁ ያላችሁ አማራጭ ፓወር ግዕዝ ለማሳየት ነው። ፓወር ግዕዙን ጎግል ላይ ልግባ እና ያው ብራውዘር ትከፍታለች መጀመሪያ። ከዚያ ጎግል ልግባ እና ጎግል ላይ ኪማን የሚባል ፓወር ግዕዝ ሲስተም አለ እና እሱን ሶፍትዌር መጫን ያስፈልገናል ማለት ነው። አንድ አንዳንዴ የነበረችው ፓወር ግዕዝ 2010 አልሰራ ካለች ኪማንን ብንጠቀም እንደ ሶሉሽን እሱ ይጠቅመናል ማለት ነው። ስለዚህ ላይ ኪማን በቃ ደስክቶፕ ኪማን እያለች ብላችሁ ወይም ደግሞ ኪማን ብላችሁ ሰርች ብታደርጉ ይች ትመጣላችሁ። ይችን ክሊክ ካደረኩ በኋላ ይችን ክሊክ እናደርጋትና ስትመጣልን የሚመጣውን እንከተላለን ማለት ነው። በተለይ 2019ኙ ቢት ሰላሳ ሁለት ቢት ከሆነ ችግር የለውም ግን፣ ስልሳ አራት ቢት ከሆነ የግድ ምን ያስፈልገናል ማህሪክ ልበለው እዚህ ጋ አማሪክ ከዚያች ሰርች የምትሏን ጫናት አለው። ሰርች ያደርግልኝ፣ ሰርች ያደርግልኝ፣ የሚመጡ ነገሮች ታያቸዋል። እነዚህ ከመጡት ውስጥ ምን እናረጋለን? ብቻ አማሪክ እና ፎነቲክ ሳፖርት የምታደረገዋን ፎነቲክ ሳፖርት የምታደረገዋን እሷን ክሊክ እናደርጋታለን ማለት ነው። እሷን ክሊክ ካረኩ በኋላ ኢንስቶል ኪቦርድ የሚል ይመጣልኛል። እሱን ኢንስቶል ኪቦርድ የሚለውን እንጫናለን። ኢንስቶል ኪቦርድ የሚለውን ከተጫን በኋላ ዳውንሎድ ኪቦርድ እናደርጋለን። አሁንም በድጋሚ አንዳንድ የኔትወርካችን ስትሪንግ ትንሽ ቻሌንጅ ሊያደርገን ይችላል። ዞሮ ዞሮ ኪማን እየወረደልኝ ነው የኔ ኪማን። ከወረደልን በኋላ ኪቦርዱን ደግሞ እንደገና ሴታፕ እናደርጋለን ማለት ነው። ሂደቱን በጋራ እናያለን። ዞሮ ዞሮ ይሄ ሰላሳ ስምንት ሜጋባይት ነው እሱ ዳውንሎድ ሆኖ ይለቀ ስለዚህ አሁን ወርዶልኛል። ኦፕን ፋይል ለመስራት እና ዳውንሎድ ላይ እዚህ ጋር ከሚመጣው ሪኳይርመንት የስ እንለዋለን። የስ ካልነው በኋላ ቼክ ያደርግልናል እዚህ ጋር እንግዲህ ይሄኛው ሴታፕ እስከሚደርስ መጠበቅ ይኖርብናል። ሶሪ ኪማን ሴታፕ ኩድኖት ኮኔክት ቱ ኪማን ዶትኮም ቱ ዳውንሎድ አዲሽናል ሪሶርስስ ፕሊስ ቼክ ዛት ዩ አር ኦንላይን ኤንድ ኪማን ሴት አፕ ፐርሚሽን አክሰስ አሁን ዛ ኢንተርኔት እንደሚለው ኢንተርኔት የችግር ነው። እሱን ሶልቭ ማድረግ ይጠበቅ ምናምን እራሱ ጠንካራ መሆን አለብህ ብ ወዳሎወደ ለማድረግ ስለዚህችን ኢንስቶል ምትለዋን እንቀጥላለን። ያው የኔትወርካችንን ስትሪንግዝ እንደነገር ኋችሎ እሱ የተሻለ መሆን አለብት ስለዚህ እሷን ኢንስቶል ምትለዋን ከነካም በኋላ ቀጥሎ ደግሞ እዚህ ላይ ኪቦርዱ ይመጣልኛል እዚያን ራን እንላለን ማለት ነው። ከዚያ በኋላ ኢንስቶል ካደረግኩ በኋላ ኪማኑን ስታርት ማድረግ ስራ ነው የምንሰራው። እች እስከሚሞላ ድረስ እንጠብቃለን ማለት ነው። እየጨረሰ ነው አሁን እስኪ። ኦኬ ዳውንሎድ አድርጎ ጨርሷል። አንስቶል እያደረገ ነው። ስለዚህ ሂደቱን አብረን እናያለን። ኦኬ በጣም ጥሩ ሆኖ መጥቶልናል። ስታርት ኪማን እንለዋለን። ስታርት ኪማን እንለዋለን እና ጠብቅ እስኪ የሚያመጣውን ነገር አሁን እያየን የሚመጣውን ነገር እናደርጋለን። ስለዚህ በዚህ መልኩ ከጨረስን በኋላ እዚች ኖቲፊኬሽን ኤሪያ ላይ እንግሊሽ እና ፎነቲክ ምትል ትመጣል። ሌሎች ፎነቲክ ምትል እንመርጣለን ማለት ነው። እስኪ ቼክ እናድርግ ወርድ

አብራችሁን ስለነበራችሁ እናመሰግናለን ለነበራችሁ ቆይታ ማለት ነው። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረግ አትርሱ።